በክፍል ሰላሳ አንድ ተረካችን፣ አድማጮቻችን፣ የአትላንታ ከተማ ጆርጂያ ውስጥ ባለ አዲስ ቅይጥ ባህል እንደተገነባች ስካርሌት አትላንታ ስትደርስ የፒቲፓት አቀባበል ሳይሆን በሰረገላ ሹፌሯ መሆኑ በጠበቀችው ክብር ልክ አለመሆኑ ሰምተናል። የሰረገላው ሹፌርም ይባስ ብሎ የስካርሌትን ልጅ ሞግዚት ፕሪሲን ሲንቃትና ሕፃኑን ስካርሌት እንድትይዘው ሲያዛት እሷም ስትበሳጭ ሰምተናል። እስካርሌት የምታስታውሳት ትንሿ ከተማ ሳትሆን ዛሬ ላይ ድንገት በአንድ ጀንበር አድጎ ተመልክታ ተደንቃለች። በከተማዋ በርካታ ኢንዱስትሪ ተግባር መኖሩ ለኮንፌዴሬሲውም የደም ስር ከተማ መሆኗን፣ የማይመረትባት ነገር እንደሌለ የአትላንታ ከተማ የብረት እጥረት ማጋጠሙንና አላባማ ውስጥ ያሉት የማዕድን ጉድጓዶች የማዕድን ሰራተኞቹ ወደ ጦር ግንባር ሲሄዱ ቦዘው ጦም እንደዋሉ ሰምተናል። ቀጣዩን ክፍል 32 ትረካ እንድታደምጡት እነሆኝ። በአትላንታ ሜዳዎች ውስጥ የብረትና የሽቦ አጥሮች ከብረት እየተከፈፉ የሚሰሩ የበጋ ቤቶች፣ የብረት መዝጊያዎችም ሆኑ የብረት ሐውልቶች ዛሬ አይታዩም። የብረት ዘር ተጠራርጎ በመዳመጫ ፋብሪካዎች ውስጥ ገብቷል። በፒችትሪ ጎዳናና በአቅራቢያው ባሉት መንገዶች ዳርቻ ሁሉ የተለያየ ክፍለ ጦር ጠቅላይ ጽህፈት ቤቶች አሉ። ያንዳንዱ ጽፈት ቤት የደንብ ልብስ በለበሱ ወታደሮች ተጥለቅልቋል። በኮሚሳሪያቱ ሰዎች ተሞልቷል። በሲግናል ወታደሮች፣ በፖስታ አገልግሎት ሰራተኞች፣ በባቡር ሠራተኞችና በሚሊተሪ ፖሊስ አዛዦች ተጣበዋል። ከከተማው ውጪ ፈረሶችና በቅሎዎች የሚጫኑ የሚራገፉበት ቦታ አለ። በአውራ መንገዶች ዳር ዳር ደግሞ ሆስፒታሎች አሉ። አጎት ፒተር ስለነዚህ ሆስፒታሎች ለስካርሌት ሲነግራት የጠቅላላ ሕክምና ሆስፒታሎችን፣ የተላላፊ በሽታ ሆስፒታሎችንና የአካል ጉዳተኛ ሆስፒታሎችን በጣም ከፍተኛ ቁጥር ስትሰማ ስካርሌት አትላንታ ቁስለኛ በቁስለኛ ሆናለች ማለት ነው አለች በልቧ። በየቀኑ ደግሞ ባቡሩ ከፋይቭ ፖይንት የበለጠ ቁስለኛ የበለጠ በሽተኛ ያመጣል። ያቺ የጥንት የጠዋቷ ከተማ ቀረች። አሁን በፍጥነት እያደገች ያለችው አዲሷ ከተማ ናት። አዲሷ ከተማ በጭራሽ ታከተኝ ደከመኝ የማይል ጉልበት ይፈስባታል። የዚህ የተጣደፈ ሕይወት ሁኔታ ገና ከገጠሩ ያረፈና የረጋ አየር ወታ የመጣችውን ስካርሌትን ትንፋሽ አሳጥራት። ያም ሆኖ ወዳዋለች። አየሩ አንድ ስሜቷን የሚቀሰቅስ ኃይል ሰጥቶታል። የከተማይቱ በየጊዜው የሚጨምረው የልብ ትርታ ከሷ የልብ ትርታ እኩል እንደሚጓዝ ሆኖ ተሰማት። የከተማዋን ዋና አውራ ጎዳና ይዘው ሲጓዙና የጭቃ ጉድጓዶችን እያለፉ ሲሄዱ እያንዳንዱን አዲስ ሕንፃና አዲስ ፊት በልቧ እየመዘገበች ናት። የግር መንገዱ የየማረጉንና የአገልግሎት ፈርጁን ዩኒፎርም በለበሱ ሰዎች ጢም ብሎ ተሞልቷል። ጠባቡ መንገድ በተሽከርካሪ ተጣቧል። ሰረገላዎች፣ ጋሪዎች፣ አምቡላንሶች፣ መንገድ የሚያቋርጡ በቅሎዎች ላይ የሚፎክሩ ሹፌሮች ያሏቸው ሸራ የለበሱ የወታደር መኪኖች ይታያሉ። ግራጫ ለባሽ መልእክተኞች ትዕዛዞችንና የቴሌግራም መልእክት ይዘው ከዚህኛው ጠቅላይ ጦር ሰፈር ወደዛኛው ጦር ሰፈር ይበራሉ። አካል ጉዳተኞች ደግሞ አብዛኛውን ጊዜ በግራ ወይም ደግሞ በቀኝ ደገፍ ከምታደርግ ሴት ጋር ክራንች ይዘው ብቅ ሲሉ ይታያሉ። ምልምል ወታደሮቹ ሙሉ ወታደሮች እየሆኑ ከሚመጡበት ማሰልጠኛ ሰፈር ግድም መለከት ይነፋል፣ ከበሮ ይደልቃል። አጎት ፒተር ጥቂት ያንኪዎች በኮንፌዴራሲው ወታደሮች ጠመንጃ ተደግኖባቸው ወደ እስር ቤት ሲሄዱ አይቶ ሰማያዊ ዩኒፎርም ወደ ለበሱት ያንኪዎች በአለንጋው ሲያሳያት የመጀመሪያዋ ጊዜ በመሆኑ ስካርሌት ልቧ ጉሮሯ ላይ ተሰነቀረችባት ዋው አለች ስካርሌት በልቧ ከዳንሱ ግብዣ ወዲህ እውነተኛ ደስታ ያገኘችበት ቀን ቢኖር ይሄ ነው በቃ ይህም ቦታ ልወደው ነው ሕይወት እስትንፋስ አለው፣ መንፈስ ያነቃቃል። ከተማይቱ ስካርሌት ከተገነዘበችው የበለጠ ሕይወት ያላት ናት። በደርዘን የሚቆጠሩ አዳዲስ ቡና ቤቶች ተከፍተዋል። ጦር ሰራዊቱን የሚያሳድዱ ሴተኛ ዳሪዎች ከተማዋ ውስጥ ይርመሰመሳሉ። ባለቀይ መብራት የሴት ቤቶች የሚያስቱ ቆንጆ ቆንጆ ሴቶች ደጃፋቸው አቁመው ግቡ ግቡ ይላሉ። እያንዳንዱ ሆቴል ማደሪያ ቤትና የግል መኖሪያ ሰው በሰው ሆኗል። ሰው የቆሰለ ዘመዱን ለመጠየቅና ለማስታመም እንዲችል ወደ ትልቁ የአትላንታ ሆስፒታል ቀረብ ብሎ ለመቀመጥ ሲል እነዚህን ቤቶች አጣቧል። በየሳምንቱ ፓርቲ ይደገስባቸው ዳንስ ይደነስባቸውና ባዛር ይዘጋጅባቸው የነበሩ ቦታዎች ናቸው። በጦርነት ምክንያት የተፈጠሩ ሰርጎች ቁጥር ስፍር የላቸውም ነበር። ሙሽሮቹ ብርማና ወርቅማ ልብስ ለብሰው ሽርሽር ይሄዳሉ። ጎራዴ ከጎራዴ ተጠላልፎ የደስ ደሱ ተበልቶ ተጠጥቶ ሻምፓኝ ተረጭቶ የመሸኛ መለኪያ ከመለኪያ ተገጫጭቶ ይኬድባቸው ነበር። በየማታው በጥቁር ዛፎች የሚሸፈኑት የተኙ መንገዶች በሚደንሱ እግሮች ድምጽ ይቀሰቀሳሉ። ከየልፍኙ የሚመጣው የፒያኖ ድምጽም በእንግዳ ወታደሮች ቅኝት ይሟሽና ዘበግልስ ሳንግትሩስና ዩርሌተር ኬም በትኬም ሌት የሚሉ በጣም የሚያሳዝኑ አንድ ዘለ እምባ ወጥቶት የማያውቀውን አይን እንኳን እምባ በእምባ የሚያደርጉ ዜማዎች ይሰሙበታል። ስምጥ ስምጥ በሚያደርገው ጭቃ ውስጥ አቋርጠው ቁልቁል በአውራ ጎዳናው ሲያሽቆለቁሎ፣ እስካርሌት አጎት ፒተርን መዓት ጥያቄ ጠየቀችው። ፒተርም አሁንም አሁንም ባለንጋው እየጠነቆለ እያሳያት በእውቀቱ እየኮራ መልስ ይሰጣታል። ያ መሳሪያ ግምጃ ቤት ነው። አዎን፣ እመቤት፣ ጠመንጃና ሌላ የጦር መሳሪያ ያስቀምጡበታል። የለም እመቤት፣ እሱስ መጋዘን አይደለም። የኮንትሮባንድ እቃዎች ቢሮ ነው፣ ወይዘሮ ስካርሌት። የኮንትሮባንድ እቃዎችን ስራ ቢሮ አታውቂውም? በቻርልስተንና በዊልሚንግተን በኩል የኮንፌዴራሲውን ጥጥ ወስዱና በምትኩ ከውጪ ጥይት፣ ባሩድና ጠመንጃ ያስገቡልናል። ምን አይነት የውጪ ዜጎች እንደሆኑ እንኳን አላሳየሽም። እሜቴ ፒቲ እንደሚሉት እንግሊዞች ናቸው። የሚናገሩት ግን አንድም አይሰማ። አሁን እመቤት፣ በጣም ኃይለኛ ጭስ ነው። ጥላሸቱ የእሜቴን ከሐር የተሰራ የመስኮት መጋረጃ አጠፋው። ከዚያ ከማቅለጫ ቤትና ከመዳመጫው ነው የሚመጣው። ማታ ማታ የሚፈጥሩት ድምጽ ደግሞ አይጣልብሽ። ማንም ለመተኛት አይችልም። የለም እመቤት፣ በደንብ እንድታይ እኔ አቆምልሻለሁ። ለእሜቴ ፒትፓት በቀጥታ ይዤሽ እንደምመለስ ቃል አልገባሁም። ወይዘሮ ስካርሌት፣ ወይዘሮ ሜሪ ዌዘርና ወይዘሮ ኤልሲንግ ሰላም ይሉሻል። ስካርሌት እነዚህን ሁለት አሮጊቶች ከአትላንታ ታራ ድረስ ለእሷ ሰርግ የመጡ እንደነበሩ በጣም ግሪ ያላት ከስማቸው አስታወሰች። እነዚህ ሴቶች የወይዘሮ ፒትፓት በጣም የቅርብ ጓደኞች ናቸው። ከአንድ ሸቀጣ ሸቀጥ ሱቅ ደጃፍ ሰረገላ ውስጥ ቁጭ ብለዋል። የሱቁ ባለቤትና ሁለት ጸሐፊዎች በእግር መንገዱ ላይ ቆመው ከጥጥ የተሰሩትን ልብሶች ለገዢ ሰው ያሳያሉ። ወይዘሮ ሜሪ ወይዘር ረጅም ናቸው። ጡታቸውን በጣም ጥብቅ አድርገው ከማሰራቸው የተነሳ እንደ መርከብ አፍንጫ ቆሟል። ገብስማ ጸጉራቸው በአንድ ወገን ጫፍ ጫፉ በኩራት ቡና ተቀብቷል። ሌላውን ጸጉርሽን በሙሉ ቡና ተቀብዩ ቢባሉ አሻፈረኛሉ። በጣም ቀይ ክብ ፊት ያላቸው ናቸው። የጨዋ መሠሪነትና የማዘዝ ልማድ ይነበብባቸዋል። ወይዘሮ ኤልሲንግ ከኛኛዋ በዕድሜ አነስ የሚሉ ቀጭንና ልጅ ሆነው በጣም ቆንጆ እንደነበሩ የሚያስታውቁ ናቸው። ያም ሆኖ ቀስ በቀስ የጠፋ ለጋነትና የአዛዥነት መንፈስ እንደነበራቸው ይታይባቸዋል። እነዚህ ሁለት ሴቶችና ወይዘሮ ዋይቲንግ የአትላንታ ምሰሶዎች ናቸው። ሦስቱን የቤተስኪያን ክፍሎች ቀጥ አድርገው ይዘዋል። ባዛሮችን ያዘጋጃሉ የስፌት ክበቦች ውስጥ ይሳተፋሉ ግብዣዎችንና ሽርሽሮችን ይመራሉ ማን ከማን ጋር ይሂድ ማን ከማን ጋር ይቅር የሚለውን አሳምረው ያውቃሉ ማ በጨለማ ተደብቆ እንደሚጠጣ ማ መቼ ልጅ እንደምትወልድም ጭምር ያውቃሉ በጆርጂያ በደቡብ ካሮላይናና በቨርጂኒያ የሚኖር የማንም ሰው ወሊድ ጉዳይ ውስጥ ያገባናል ባዮች አዛዥና አዛዦች ናቸው እነዚህ ከሦስቱ ከተማዎች በስተቀር በድፍን አገር ቢያዞሯቸው ከተማ አየን አይሉ። ትልቅ ሰው የሚባል የጨዋ ሰውም ሊበቅል የሚችለው እነዚሁ ከተሞች ውስጥ ብቻ ነው። መልካም ጸባይ የሚባለው ምን አይነት ጸባይ እንደሆነ እናውቃለን ይላሉ። ባዩት ጸባይ ላይ አስተያየት ሳይሰጡ ደግሞ በጭራሽ አያልፉም። ያውም ወይዘሮ ሜሪ ዌዘር ባለ በሌለ ድምፃቸው ጮክ ብለው፣ ወይዘሮ ኤልሲንግ ሊሞት በደረሰ ድምፃቸው ቀስ ብለው ወይዘሮ ዋይቲንግ ደግሞ ከናካቴው እንዲህ ያለውን ነገር ማውራት እንደማይገባ ስለሚያምኑና ስለሚጠሉም በጣም እየተንሾካሾኩ ይናገራሉ። እነዚህ ሶስት ሴት ወይዘሮዎች እርስ በርሳቸው መጠላላታቸውና አለመተማመናቸው ልክ የሮማን ነገስታት አይነት ነው። ምናልባት በጣም የሚቀራረቡት አንዷ አንዷን ስለሚጠሉና ስለማይተማመኑም ሊሆን ይችላል። በሆስፒታል ውስጥ ከኔ ጋር እንድትሆኝ ለፒቲ ነግሪያት ነበር እኮ፣ አሉ ወይዘሮ ሜሪ ወይዘር ፈገግ እያሉ። ለወይዘሮ ሚድም ሆነ ለወይዘሮ ዋይቲንግ ቃል እንዳትገቢ። ደሞ አላረገውም አለች ስካርሌት፣ ወይዘሮ ሜሪ ወይዘር ስለምን እንደሚያወሩ እንኳን ሳታውቅ። ያም ሆኖ ግን በደንብ ስለተቀበሏትና ስለፈለጓት አንድ ልቧን ጋል የሚያደርግ የደስታ ስሜት ተሰምቷታል። በቅርቡ እንደማገኙት ተስፋ አለኝ። ሰረገላው ሰረገላው መንገዱን ቀጠለና በመሃል አንዲት ቅጽበት ቆም አለ። ሁለት ሴቶች በቅርጫት በቅርጫታቸው መጠቅለያ ፋሻ ይዘው ሽቅብ ወደሚያወጣው መንገድ ሲያቋርጡ እነሱን ለማሳለፍ ነበር የቆመው። በዚሁ አጋጣሚ ስካርሌት አንድ በጣም ደማቅ ልብስ ለብሶ ከግር መንገዱ ላይ ቆሞ የሚያያት ሰው ላይ ዓይኗ አረፈ። ሰውየው ሻል ቢጤ እላዩ ላይ ጣል አድርጎ እግር ጥፍሩ ድረስ አውርዶታል። ከዚያ ዘወር ስትል አንዲት ረዥም ፊቷ ከሚታመነው በላይ ቀይ የሆነ ሴት አየች። በህይወቷ ለመጀመሪያ ጊዜ እንዲህ ያለች ሴት ማየቷ ነው። ፀጉሯን አንድ ነገር አድርጓለች፣ አለች በመደነቅ እያየቻት። አጎት ፒተር ማናት ማናታች? አለች በሹክሹክታ እኔ እንጃ። ታውቃታለ? እኔ እንኳን አውቃታለሁ። ማናት? ስሟ ቤል ዋትሊንግ ነው፣ አላጎት ፒተር። የታችኛው ከንፈሩን እያስረዘመ ስካርሌት የሴትዮዋን ስም ሲጠራ ከስሟ በፊት ወይዘሪት ወይም ወይዘሮ እንዳልጨመረ ልብ ብላለች። ማናት ግን ወይዘሮ ስካርሌት? አለ ፒተር ቅጭም ብሎ የተደናገጠውን ፈረስ እየገረፈ። ሜቴ ፒቲ መቼም ይህንን የማያገባሽ ጉዳይ ውስጥ ጥልቅ ቅብለሽ ጥያቄ መጠየቅሽን በጭራሽ አይፈልጉትም። አሁን እዚች ከተማ ውስጥ ጥቂት የማይረቡ ሰዎች ገብተዋል። ስለ እነሱ ማውራት ግን አስፈላጊ አይደለም። አረ ሰማያቱ ያለ አለች ስካርሌት። በልቧ ዝምታዋን እያጠናች በጣም መጥፎ ሴት መሆን አለባት። ስካርሌት ከዚህ ቀደም መጥፎ ሴት አይታ ስለማታውቅ እየተገላመጠች ከብዙ ሕዝብ ጋር እስክትቀላቀል ድረስ አየቻት። መጋዘኖችና አዳዲሶቹ የጦርነት ህንፃዎች አሁን በጣም ተራርቀዋል፣ በመሐላቸውም ባዶ ቦታ አለ። በመጨረሻ የንግዱ አካባቢ ወደ ኋላ እየቀረ የመኖሪያው አካባቢ እየጎላ መጣ። ስካርሌት ልክ የጥንት ጓደኛ እንዳገኘች ሁሉ እያንዳንዱን ቤት በተራ በተራ ተመለከተችው። የሌደን ቤት እንደ ተከበረ ቆሟል። የቦኔል ቤተሰብ ቤትም ትናንሽ ነጫጭ ምሰሶዎቹን እና አረንጓዴ መጋረጃዎቹን እንደያሳለ ከባለቀይ የጆርጂያ ሸክላ አጠጋግቶ የሰራው የማክለር ቤተሰብም የመኖሪያ ቤት ያውና። አሁን የሰረገላው ፍጥነት እንዲቀንስ ተገደደ፣ ምክንያቱም ከየበረንዳው ከየአትክልት ቦታውና ከየእግር መንገዱ እንደነሽ ሊሉ የሚጠሯት ሰዎች እየበዙ ስለመጡ ነው። አንዳንዶቹም ለአመልታህል የምታውቃቸው ናቸው፣ አንዳንዶቹን ለማስታወስም በችግር ነው፣ አብዛኛዎቹን ግን ከናካቴው አታውቃቸውም። ወይዘሮ ፒትፓት ያለ ጥርጥር የስካርሌትን መምጣት በሰፈሩ ነስተውታል። አሁንም አሁንም ትንሹን ዋድ ከፍ እያደረጉ ማሳየት አስፈልጓል፣ ምክንያቱም ሊያዩትና ጮክ ብለው ሊያናግሩት የሚፈልጉት ሴቶች እንደምንም ለማግኘት ስለሚሻሙ ነው። ሁሉም እየጮሁ የጥልፍ ክበብ፣ የስፌት ክበብ እንዲሁም ሆስፒታሉ ኮሚቴ ውስጥ መግባት አለብሽ ይሏታል። አንድ ባረንጓዴ የካርቶን እንጨት የተሰራ ቤት እንዳለፉ አንዲት ትንሽ ልጅ ከፊት ለፊቱ ደረጃ ላይ ቁጭ ብላ ማጣለች ማጣለች አለችና ጮኸች። ወዲያው ዶክተር ሚድና ባለቤቱ እንዲሁም ትንሹ ልጃቸው የ11 ዓመቱ ፊል ብቅ ብለው ሰላምታ ቀረቡላት። እስካርሌት እነሱም እሰርጓ ላይ እንደነበሩ አስታወሰች። ወይዘሮ ሚድ በአንድ ድንጋይ ላይ ቆማ በሰረገላው ተንጠራርታ ሕፃኑን ለማየት ትሞክራለች። ዶክተሩ ግን ጭቃውን ከምንም ሳይቆጥር ውስጡ በሁለት እግሩ ተተክሎ ሰረገላው አጠገብ ቆመ። በጣም ረዥምና ግዙፍ ሰው ነው። ያገጩ ጢም ግራጫና ሹል ነው። የለበሰው ልብስ በጣም ከመሳሳቱ የተነሳ በነፋስ ኃይል እላዩ ላይ የተለጠፈበት ይመስላል። ድፍን አትላንታ የጥንካሬና የጥበብ ሁሉ መሠረት አድባራችን፣ ዋርካችን ይለዋል። እንደ እምነታቸው ጠንካራና የጥበብ ሰው መሆኑ እንግዳ ነገር አይደለም። ምንም እንኳ የትቢት ንግግር ቢያበዛና ትንሽ ጉረኝነት ቢታይበትም ያቺ ከተማ አለኝ የምትለው ደግና ጨዋ ሰው ነው። እስካርሌትን ከጨበጠና ዋድን ሆዱን መታመታ አድርጎ ካደነቀው በኋላ ዶክተሩ ወይዘሮ ፒቲ በገባችለት ቃል መሠረት እስካርሌት ከወይዘሮ ሚድ ጋር በስተቀር ሌላ ሆስፒታል ወይም ሌላ ፋሻ ጥቅለላ ኮሚቴ መግባት እንደሌለባት አወጀ። ወይኔ ጌታዬ፣ እስካሁን እኮ ለአንድ ሴቶች ይሆናል ቃል የገባሁት ወይዘሮ ሜሪዌዘር እንደሆኑ እርግጠኛ ነኝ ብላ ጮኸች ወይዘሮ ሚድ በንዴት የማይረቡ ሴትዮ፣ መቼም የመጣ አንድ ባቡር አይቀራቸውም። ሄደው ባቡሩ ስር ይቆማሉ። አዊ እኔ ሽብዬ ቃል የገባሁት ምን እንደሆነ ስላላወቅኩ ነው፣ አለች ስካርሌት ስተቷን አምና። ኦይ እነዚህ የሆስፒታል ኮሚቴዎች ምንድን ናቸው? ዶክተሩና ሚስቱ በድንቁርናዋ ነው ደነገጡ። ግን አንቺ ምን ታደርጊ እዛ ገጠር ውስጥ ተቀብረሽ። ወይዘሮ ሚድ በስካርሌት ቦታ ሆና ይቅርታ እንደመጠየቅ አለች። በተለያዩ ሆስፒታሎች ለተለያዩ ቀናት የሚያገለግሉ የነርሶች ኮሚቴዎች አሉን የቆሰሉትን እናክማለን። ዶክተሮችንም እንረዳለን። ፋሻዎችን እናዘጋጃለን። ልብስ እናቀርባለን። ድነው ከሆስፒታል ለመውጣት ሲችሉም ወደ ራሳችን ቤት እንወስዳቸውና በደንብ አገግመው ተመልሰው ከሰራዊቱ ጋር ለመቀላቀል እስኪችሉ ድረስ እናቆያቸዋለን። የአንዳንዶቹን በጣም የደህዩቱን ደግሞ ሚስቶቻቸውን እና ቤተሰቦቻቸውን እንንከባከብላቸዋለን። ዶክተር ሚድ የእኔ ኮሚቴ የሚሰራበት የኢንስቲትዩት ሆስፒታል ውስጥ ነው የሚሰራው። ታዲያ ሰው ሁሉ እንዴት ያለ ግሩም ዶክተር ነው እያለ። በቃ በቃ፣ ወይዘሮ ሚድ አለ ዶክተሩ በፍቅር ስለ እኔ በሰው ፊድ ያጋንን ሴባ ዴቋዱናት ዘባርቂ እኔ በጣም ትንሽ ሥራን ነው የምሰራው። ከሰራዊቱ ጋር አብሬ እንዲሄድ ብትፈቅጅልኝ እንኳን ደህና ነበር። ብትፈቅጅልኝ? በንዴት ጮኸች። እኔ ሆንክ እንደ ፈቃጇ። ድፍን አገር አይለቀህም። በእጄ አይልም። ታውቃለህ። አየሽ ስካርሌት ባለፈው ከቨርጂኒያው ሰራዊት ጋር የጦር ሜዳ ሐኪም ሆኜ ካልሄድኩ ብሎ የከተማው ሴት በሙሉ የልመና ማመልከቻ ጽፎ ፈርሞ እግዚኦ ብሎ አስቀረው። እርግጥ ነው ደግሞ ከተማዋ ያላንተ ምንም አይሆንላትም። በቃሽ፣ በቃሽ ወይዘሮ ሜድ አለ ዶክተሩ፣ በግልጽ የሙገሳውን ፀሐይ እየሞቀ። ምናልባት አንድ ልጅ ወደ ግንባር ከላክን ለጊዜው ይበቃ ይሆናል። እኔ ደግሞ በሚቀጥለው አመት እሄዳለሁ። ትንሹ ፊል ጮክ ብሎ ተናገረ። ጉጉትና ተስፋ እንደሞላው ታምቡር መች ይሆናለሁ። ታምቡር መምታት እየተማርኩ ነው እኮ ትሰሙኛላችሁ? ቆይ ሂጅ ታምቡር ይላምጣ። አይ አይ ታው ታው ታው፣ አይሆንም አይሆንም አለች ወይዘሮ ሚድ ወደ ሷ ጠጋ እያደረገችው። አንድ ድንገተኛ ውጥረት እፊቷ ላይ ያንዣብባል። በሚመጣው አመትም አይሆንም፣ ጌታዬ አይሆንም። ከአመት በኋላ ባይሆን ትሄዳለ። ምን ነው? እስከዚያማ ጦርነቱ አልቃል ያልቃል፣ ጮኸና በንዴት መንጭቋት ሊሄድ ሞከረ። ቃል ገብተሽልኝ ነበር እኮ ደግሞ! በልጁ ጭንቅላት ላይ እናትና አባቱ ተያዩ። ስካርሌትም ሁኔታቸውን ተመለከተች። ትልቁ ልጃቸው ዳርሲሚድ ሚድ ቨርጂኒያ ስለዘመተ የቀራቸውን ትንሹን ፊል እንቃድርገው መያዝ አለባቸው። አጎት ፒተር ጉሮሮውን አጠራ። ወይዘሮ ፒት ቅድም ስወጣ ተናደው ነበር። አሁን ደግሞ እዚህ ስቆም በጣም ነው የሚበሳጩ። ቶሎ ብንሄድ ይሻላል። ደህና ዋሉ፣ ከሰዓት በኋላ መጣለሁ አለች። ወይዘሮ ሚድ ደግሞ ወይዘሮ ፒቲን አንቺን የኮሚቴ ውስጥ ካልገባሽ የባሰ ብስጭት እንደሚያድርብኝ ንገሪልኝ። አድማጮቻችን ክፍል ሰላሳ ሁለት ትረካ በዚሁ አብቅቷል። አብራችሁን ስለነበራችሁ ስላደመጣችሁን እጅግ አድርገን እናመሰግናችሁ። ቀጣዩን ክፍል ትረካ ደግሞ እንደዚሁ አሰናድተን እንጠብቃችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች